ፍጡር ቤዛ መሆን አይችልም። ቤዛ ማለት ስለሌላ ሌላ ተላልፎ መሰጠት ማለት ነው። እመቤታችን ቤዛ አይደለችም። ቤዛ ልጇ ነው። አትደንግጡ። ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ መጽሐፍ ቅዱስ ይህን ነው። ቤዛ የሚለው ቃል ለሀብት ሰጡት ደግሞ አይተናል። ቤዛዊት ዓለም መባሏን ልንገራችሁ። እመቤታችን ቅድስት ድንግል ማርያም ቤዛውናል። ለዚህ ነው ተስፋው የተባለች ግን ቤዛ የሚለው ቃል ለማርያም ለሌሎች መጠቀም የለበትም፣ መሆን የለበትም። ይሄ ማለት ይላሉ ብዙ አባታችን እንዳሉትም ያው ከጌታችን ውጪ ቤዛ ሊኖር ማንም አይችልም። እነ ጌታችንም ሌሎች ቅዱሳን መልአክትም ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም እና ቤዛችን ጌታችን ኢየሱስ ብቻ። ብዙ አባታችንን እንደሰማችኋቸው ምንድን ያሉን? እሳቸው ቤዛ የሚለውን ቃል እንግዲህ ተርጉሞ የጀመሩት በምንድን ነው? ቤዛ ማለት ተላልፎ መሰጠት ማለት ነው የሚል ነገር አስቀምጧል። ትክክል ነው። ይህም ትርጉሙ ነው ቤዛ ለሚለው ቃል ልክ አንደኛ ጢሞቴዎስ ምዕራፍ ለቁጥር ስድስት ላይ ራሱንም ስለሁሉ ቤዛ ሰጠ የለ ቤዛ ሲል ራንሰም እንደማለት ነው፣ ክፍያ ማለት ነው እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነው እና ከዚህ አንጻር ቤዛ የሚለው ቃል ስንጠቀም ስንናገር ይህንን እያሰብን ከሆነ ቤዛ የምንለው ብዙ አባታችን እንዳሉትም ያው ከጌታችን ውጭ ቤዛ ሊኖር ማንም አይችልም። መቤታችንም ሌሎች ቅዱሳን መላእክትም ሆኖ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ መጽሐፍ ቅዱስ ይህን ነው ቤዛ የሚለውን ቃል ለሀብት ሰቶት ደግሞ አይተናል። ቤዛ የሚለውን ምንድነው ሀብት የሰው ነፍስ ቤዛ ነው ይላል መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ሀብት የነፍስ ቤዛ ነው ማለት በቃ ሀብት ጌታችን ኢየሱስ ነው ማለት ነው በፍጹም ቤዛ የምትለው ቃል ለሀብት ተቀጸለች ማለት ኢየሱስ አያደርገውም ሀብትን ልክ እንደዚህ ሁሉ ለእመቤታችን ቤዛ የሚለው ቃል ከተቀጸለ ተቀጸለ እመቤታችንን ኢየሱስ አያደርጋትም ዊች ሚንስ ቤዛ የምትለው ቃል ነሰሰሪ ለኢየሱስ ብቻ የምትሰጥ ሳይሆን እንደ አገባቡ እንደ መጽሐፍ ቅዱስም እንዳሳየን ሊሰጥ ይችላል ግን ከምን አንጻር ተናገሩት የሚለው ግን መታየት አለበት ቤዛዊት ዓለም መባሏ ልንገራችሁ። እመቤታችን ቅድስት ድንግል ማርያም ቤዛው ናት። ለዚህ ነው ተስፋው የተባለች። ለምሳሌ በሔዋን ንጽህና እንዳይመካ ንጽህናዋ ፈርሷል። ጾመኛ ናት ብሎ እንዳይመካባት እበላ በላ ብላለች። በዓይኗ እንዳይመካ ጎንጅቷል። በድንግልናዋ እንዳይመካ ፈርሷል። በንጽህናዋ እንዳይመካ ጎስቁሏል። ንዴተ እላዌ ገጥሟታል። ስለዚህ ምን ይደረግ ነው? ማንን ነው ተስፋ የሚያደርገው ነው? እሺ፣ እግዚአብሔርን ተስፋ ያደርጋል። ትክክል። እግዚአብሔር ተወልዶ የሚያድን ከሆነ እግዚአብሔር ከማን ይወለድ ነው? ሁላችንም እንደምናውቀው ትልቅ ሰው ሲመጣ ትልቅ ቤት ያስፈልጋል። ክቡር ሰው ሲመጣ ክቡር ቤት ያስፈልጋል። ንጹሕ እንግዳ ሲመጣ ንጹሕ ቤት ያስፈልጋል። ስለዚህ የሔዋን አይን ለአዳም ተስፋ አይሆነውም። የሔዋን እጅ ለአዳም ተስፋ አይሆነውም የህዋን ማይፀን ለአዳም ተስፋ የሆነው የዋን እግር ለአዳም ተስፋ የሆነው፣ በለስን ለመምላት ተመላልሳበታለችና፣ እጇን ተስፋ አያደርገውም። በለስን ቆርጣ መልታበታለችና፣ አፏን ተስፋ አያደርገውም። በለስን እበልታበታለችና፣ ህሊናዋን ተስፋ አድርገው ጎስቁሏልና፣ ማንን ተስፋ አድርግ ሲባል ቅዱስ ድንግል ማርያም እግሯ የተቀደሰ፣ አይኗ የተቀደሰ ጽሪት ኩለንታኪ ሰናይ ይላታል ሰሎሞን። ሁለንተና ሻማረ ይለታል ሰው በቃ ኃጢአት እንኳን ባይሰራ ቢያንስ በተግባር ቢያንስ በመናገር በህሊናው የማይሰራ ግን የለም የኃጢአት ደረጃ እንኳን እንደው ሶስት ደረጃ አለው ነው የሚሉት አባቶቻችን ነቃሊው አለ ቁርጣሊው አለ ትንታ አለ ትንታ የሚባለው ለምሳሌ እገሌ ልግደለው ይላል አንድ ሰው በስመ አብ ወወልድ ወ መንፈስ ቅዱስ ብሎ ሲያስወጣው ትንታ ይባላል ወዲያው ሲያስወጣው ማለት ነው ባደርገው ይሄ መከራ ይደርስብኛል ብትወው ችግር አለብ ብሎ ኃጢያቱን ሲተነትነው ነው ኃጢያቱ ዕድሜ ያገኛልና፣ ነቀሃል ወይ ይባላል። ቁርጣሃል ወይ የሚባለው ደግሞ ኃጢያቱን ለመስራት ወስኖ ጨርሶ ኃጢያቱን ሲሰራው ነው። ድንግል ማርያም ግን ትንታው እኳን የሌለባት ንጽት አዳራሽ ናት። ስለዚህ እግዚአብሔር ተወልዶ ሊያድነን ሲመጣ ለክቡር እንግዳ ክቡር ቤት ያስፈልጋልና፣ እግዚአብሔርን የምናስተናግድበት ቤት አልነበረንም ታዲያ ከሔዋን ቤት እንዳናስተናግደው ጉስቁልና ነበርና፣ በእናቴ በልጄ በልጅ ልጄ በእሷ ንጽሕት አዳራሽ በሆነች በቅድስት ድንግል ማርያም በእሷ አስተናግደዋለውና ከእሷ ተወልዶ ያድነኛል ብሎ የእሷን ንጽህና እያየ ተስፋ ያደርግ ነበር፣ አዳም ማለት ነው። ለዚህ ነው ተመልከቱ፣ ሰማይ መንበሬ ወምድርኒ መከደገሬ ዐይኑ ቤተ ታንጹ ለማይደሬ ቤት ሰማይ መንበሬ ነው። ምድር የግሬ መረገጫ ናት ለእኔ ምን አይነት ቤት ትሰሩልኛላችሁ አለ ከሔዋን ቤት አናሳድረው ከአዳም ቤት አናሳድረው ከማን ቤት አሳድሬ እግዚአብሔር ያድነኛል ይበል ከድንግል ማርያም ስለዚህ አባ ጊዮርጊስ ይህን ወሰደና ምን አለ እግዚአብሔር ሰማይ መንበሬ ነው ምድር መረገጫ ናት ብሏል ታዲያ እግዚአብሔርን ከማን ቤት እናሳድረዋለን አለና ወማይደሩ ስለ እግዚአብሔር አንቲ የእግዚአብሔር ማደሪያው አንቺ ነሽ ነውን አስተብጾሙ ለሃና ወለያቄም ሃናና እያቄምን ኑ እናድንቃቸው። ድንግል ማርያም ስትወለድ የንጹሕ የክርስቶስ አዳራሽ መሠረቷ ተጥሏልና ሃናና እያቄምን እናድንቅ። ሃና እያቄም በማይፀን በመኝታ አንድ ሲሆኑ የመለኮት አዳራሽ መሠረቷ የተጣለው የዚያን ጊዜ ነው ይላል። ይችን አዳራሽ ከእግዚአብሔርን በእሱ አስተናግጄ ድናለሁ ብሎ ተስፋ ያደርጋት ነበርና ተስፋው መባሏ ለዚህ ነው። ስለዚህ ምን አለ ተመልከቱ በፈቃድ ቡ ወረደ ሀበ ማርያም ታንገደ በድንግልና ንጹሕ እግዚአብሔር ተወልደ ይላል ቅዱስ ዲዮስቆሮስ። ይህ ማለት ምን ማለት ነው? ሀበ ማርያም ታንገደ ከሳራ ቤት አልተስተናገደም። ለምን? ለዚህ የሚበቃ ቤት ስለሌለ፣ እግዚአብሔርን አስተናግዳ ተመልከቱ። የመጨረሻም ነግራችሁ፣ እስኪ አንድ ጥያቄ ልጠይቃችሁ። እግዚአብሔር ሰው እንዲሆን ሰው ያስፈልጋል አያስፈልግም? እስኪ ንገሩኝ። እግዚአብሔር ሰው የሚሆነው ከጅብ ነው? ከአውሬ ነው? ከበግ ነው? ከርግብ ነው? ከምንድን ነው? ከሰው ነው። ሰው ማለት ደግሞ ሰባቱ ባህሪያት የተስማሙለት ነው። ኃጢአት ከሰራ ከነፈገ ነምር ይባላል። ክፋት ካለው እባብ ይባላል። ቂም የሚይዝ ከሆነ ቀበሮ ይባላል። ብዙ ነገር ሊባል ይችላል። ሰው ማለት ሰባቱ የተስማሙለት ነው። ሰባቱን አስማምታ የተገኘች ድንግል ማርያም ብቻ ናት። የአዳም ጉስቁልና ነበርበት። ሰው እግዚአብሔር ለማስተናገድ ሲያቅተው ሰው ይኸው ብላ ሰው ሁና በእግዚአብሔር ፊት የታየችልን እርሷ ስለሆነች ተስፋው እርሷ ናት። እኔማ ጎስቁያለሁ፣ ንጽት ልጅ አለችኝና ከእሷ ተወልዶ ያድነኛል ብሎ የእሷን ንጽሕና ያይነበርና ነበርና፣ ተስፋ አንችነች መባሉ ለዚህ ነው። ስለዚህ ምን እንላታለን? ትምክህተ ዘመድህነ የባህርያችን መመኪያ ሆይ ደስ ቤዛም በጣም ደጋግመው ፕሮቴስታንቶቹና እነሱ ያሰለጠኗቸው ታዲሱ ሰዎቹ ቤዛ ኢየሱስ ክርስቶስ ብቻ ነው አዎ ነው ግን ቤዛ የሚለው ቃል ለማርያም ለሌሎች መጠቀም የለበትም መዋል የለበትም ይሄ ማለት ይላል ድንግል ማርያም ቤዛ ከተባለች ሌላ ማንንም ቤዛ ከተባለ የኢየሱስን ቤዛነት መሻማት ነው መጋራት ነው ፖሊቴይዝም ነው አምልኮ በአል ነው አምልኮ ጣዖት ነው ይላሉ ነው ወይ ግን መጽሐፍ ቅዱስ ምን ነው ኦሪት ዘፀአት ምዕራፍ 30 ቁጥር 12 እና 16 ላይ እንዲህ ይላል አንተ የእስራኤል ልጆች ቁጥር ተቀብለህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከእነርሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ። የማስተስረያውንም ገንዘብ ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። ታሪኩ ብዙ አለው ከጀርባ ወደዛ ማብራር ከገባው እዚሁ ጊዜ ያልቅ። በአጭሩ ግን ተቆጥረው ሁሉም አገልጋይ ስለማይሆኑ የተወሰኑት ሌዋውያን በበኩራቱና በተቆጠረው ፋንታ እንዲሆኑ ከሌዋውያኑ የተረፈውን ደግሞ እስራኤላውያን የማስተስሪያ ገንዘብ እንዲሰጡና ያ የማስተስሪያ ገንዘብ ለደብተራ ኦሪቱ አገልግሎት የሚሰጡት ቤዛ ተብሏል። ምን ተባለ? ቤዛ። ያ ቤዛ የተባለው ምንድን ነው? እስራኤላውያን የሚያወጡት ገንዘብ፣ መዋጮ ማለት። ያ ገንዘብ የማስተስሪያው ገንዘብ ቤዛ ተብሏል። ይህ ማለት ይሄ ቤዛ ሰውን ከሞት ያድናል እንደ እግዚአብሔር ያለ ነው ማለት ግን አይደለም። ምሳሌ 21 18 ላይ ሀጥ የጻድቅ ቤዛ ነው። ሀጥ የጻድቅ ምንድን ነው አለ? ቤዛ ነው። ይህ ማለት ሀጥ ስጋውን ቆርሶ ደሙን አፍሶ ያድነዋል ማለት ነው? አይደለም። እንደዛ ያለ ረዳት ጤነኛ ሰው አይኖርም። ግን አግባባል፣ ኮንቴክስት አውት፣ አንድ ቃል ለብዙ ነገር ጥቅም ላይ ሊውል ይችላል ሐጤ የጻድቅ ቤዛ ነው ካለ በኋላ ቀጥሎ እዚያው በደለኛ የቅን ሰው ቤዛ ነው በደለኛ የቅን ሰው ቤዛ ነው ይላል። ስለዚህ እመቤታችን ማርያም መድኃኒት መባል የለበትም። ቤዛ መባል የለባትም። ይሄ ማለት አምልኮ ባል ነው እያሉ በእውነቱ እንደው ባልተገራ አንደበት ለምስጋና እንኳን ብቁ ባልሆነ አንደበት ለስድብና ለነቀፌታ አንደበታቸውን የሚከፍቱ ሰዎች መጀመሪያ ይህን መመለስ አለባቸው። ይሄው ጽፋችኋል፣ ተናግራችኋል። ቤዛ ማንም አይባልም፣ መድኃኒት ማንም አይባልም ብላችኋል። ስለዚህ መጽሐፍ ቅዱስ ደግሞ ብዙ ነገር ቤዛ እያለን፣ የማስተሰሪያ ገንዘቡን ቤዛ አለው፣ ጻድቅም ያጠ ቤዛ አለው ይቀጥላል። ታዲያ ለምን ቤዛ አለው? ይሄ መልሱ ወለዛ ማቆም ያስፈልግ እንጂ እብድን እኮ ካላሰሩት እኮ አስተካሪ ብዙ ነገር ያጠፋል። ለእብድ አስረድቶ ይዘለቃል አለ ማሰሪያው ግን የእግዚአብሔር ቃል ያ ተሸክመነዋል የሚሉትን ይሄን መልስ ቃሉ ከምንም በላይ ያስራቸዋል። መልስ አይኖራቸውማ ካላችሁ አምጡ። ይቀጥላል ትንቢተ ኢሳይያስ ምራፍ 43 ቁጥር 3 ላይ እግዚአብሔር እንዲህ ይላል እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ። ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ። ግብፅን ለእስራኤል መናጠቄ ሰጥቻለሁ አለ ቤዛ አድርጌ ሰጥቻለሁ። ታዲያ ግብፅ ለእስራኤል ቤዛ ነው ማለት ልክ በኢየሱስ ክርስቶስ እንደሆነው ከሞት ያድናል፣ ገነትን ይከፍታሉ ግብፅ ማለት ነው አይደለም። ለራሳቸው እንደዛ አሉ። ግብፅ ማለት አይደለም ሃሳቡ። ስለዚህ አንድ ቃል በተለያየ አግባ ለብዙ ነገር ጥቅም ላይ ሊውል ይችላል። ይሄ ቃል ለዚህ ብቻ ነው እያረገ ወይ እየወረደ አይነት ከከፍ ዝቅ የለውም አይባልም። መጽሐፍ ቅዱስ እንደዛ ነው የሚያሳየው። ብዙ ይህን የመሰሉ አሉ። የሐዋርያት ሥራ 17 35 ላይ ሙሴን ለእስራኤል እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴን ለእስራኤል ሹምና ቤዛ አድርጎ ላከው። ማንን ነው የላከው? ሙሴን። ላኪው እግዚአብሔር ነው፣ ተላኪው ሙሴ ነው። ወደ ማን ነው የላከው? ወደ ወገኖች፣ ወደ እስራኤል። ምን አድርጎ ላከው አለ? ሹምና ቤዛ። ቅዱስ እስጢፋኖስ ነው ያነን ብሉይ ታሪክ ተርኮስ ይነግራቸው ሹምና ቤዛ አርጎላቶ ታዲያ፣ ሙሴ ለወገኖቹ ቤዛ ከነበረ ሌላ ቤዛ አያስፈልግም ማለት ነው? ሙሴ የክርስቶስን ቤዛነት ይሻማል ማለት ነው? ኧረ በጭራሽ፣ እንዲህ ያለ አረዳ አይደለም። እነዚህ ሰዎች የሚሉት ለመጽሐፍ ቅዱስ ባዕድ ነው። አዋልድ በየት ታልፎ መጽሐፍ ቅዱሱ እንቀበለዋለን የሚሉት እዛ ይገባቸው፣ እንዴት ብለው። ስለዚህ ሙሴ ሹምና ቤዛ ተብሏል። ይህን የመሰለ በጣም በእውነቱ ብዙ አለ። ስለዚህ አጠሰው ቤዛ ተብሏል። የማስተስረያ ገንዘብ ቤዛ ተብሏል። ሙሴ ቤዛ ተብሏል። ግብፃውያን የእስራኤል ቤዛ ተብለዋል። ይሄ ሁሉ ቤዛ የተባለው ታዲያ ከኢየሱስ ክርስቶስ ብቸኛ ቤዛነት ጋር እንዴት ይስማማል? መጽሐፍ ቅዱስ ነው ኢየሱስ ክርስቶስ ቤዛ ነው ይላል። አዎ እውነት ነው። እነዚህ ደግሞ ቤዛዎች ናቸው ይላል። ሙሴን ቤዛ ይለዋል። እስቲ ያስታርቁልን ብላችሁ ጠይቋቸው። ይሄ መጀመሪያ ይሄ ይረዱ